እግረ መንገድ እንዳሳያችሁ ብዬ ነው አሰላሙ አሌይኩም ወረመቱላይ ወበረካቱ ውድና ተከበራችሁ ቤተሰብ እንዴት ናችሁ ደህና ናችሁ አልሐምዱላህ ከኔ ጋር ሁሉ ሰላም ሁሉ መልካም በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍርፍርፍርፍ በልኝ እያልኩኝ በአዲስ ቪዲዮ ከች ብያለሁ እንደተለመደው ለዩቱብ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ደወል ምልክቷን ጫን ማድረጋችሁን እንዳትረሱ ዛሬ ግማሽ ውሎን ማሳያችሁ ማለት ነው አሁን ታጣጥበን እንወጣለን። ፊት መታጠቢያ አለ ነው ሰራሪ እና በዚህ ነው ፊት የሚታጠበው። ጥርሳችንን ቦርሻለን፣ ፋፍሽ እንላለን። ከዛ የቤት አስቤዛ አልቆብኝ፣ ቅንጨ ምናምን ያለቅብኝ ነገሮችን ሄደን ገበያ አርግተን እንመጣለን። ለአንድት ልጅቷ ደግሞ ይህቷን ሰርፕራይዝ ልታደርጋት ማሻአላ እቃውን አሳያቸዋለሁ እና ምርጥዬ ምርጥዬ እቃ አዛለች እሷንም ውስጄ እንትን አድርጌ ገዛዝቼ ምናምን በካርቶን አስሬ ሱቅ አስቀምጬ ይመጣለሁ። ደውዬ ነው የሚሰጠው። ማታ ትወስዳለች ከሱቅ ብላለች። እሱንም መስተካክለን እንመለሳለን። ግማሽ ውሎ ነው ማሳያች። እስከ መጨረሻ ከኔጋ ሁኑ

ገባር እስከ መጨረሻ ቀለል ያለ ልብስ ነው ለበስኩት። ቀለል ቀለል ብለን አስቤዛ ለማድረግ እንሄዳለን። እንዴት ነኝ? አላማረብኝም። አሚና ጎማዴት እንዴት ናት? ደህና ናት። በቃ አሁን ጨርሰናል፣ ቤተሰብ ጨርሰናል እንወጣለን። ከዛ በገበያ እንገናኝ፣ ገበያ ከደረስ እንገናኝ። እና ቀጥታ ወደ ሱቃችን መጣን። ከዛ ለአንድ ልጅቷ ለእህቷ ሰርፕራይዝ ማለት ነው እንደዚህ ካርቶን አርግተሽ ስጭልኝ ብለኝ፣ የሷን እቃ እያስተካከልኩ ነው። እንደምታውች የኔን ስቶብ የኔን ቪሎግ አይታ አይታ ማለት ነው ከቪሎጌ የኔን ቪዲዮ አይታ ራሱን ስቶብ ፈልጋለሁ አለች እና ይሄው ተገዛ ስቶብ ማለት ነው። ይሄ ስቶብ የኛ ቤት አይነት ስቶብ ነው ለእህቷ ማለት ነው። ከዛ እነዚህን ቀድሜ ሳስሬ ሊካሉ አስሬ እንደዚህ እዛ ደግሞ ወደ ፉንፉናችን ወደ ገበያችን እንሄዳለን። እስከ መጨረሻ ላይክ እያረጋችሁ ከኔ ጋር ሆኖ እና ለኢድ ማለት ነው ለወንድሞቻችሁ ቀሚስ የሚፈልጉ እንደምታዩት ስማርት ቀሚሶች አሉ። ስማርት ቀሚሶች በፈለጋችሁት ከለር አለ። እዚ ዝ አድርጉ። እንደምታው ሱቃችን እዚ ጋር ትገኛለች። ቢድሪሶችን የሚፈልጉ እንደምታዩት ዝዝ ዝዝ አድርጉ እላችኋለሁ። የሚትፈልጉ እንዲ እኔ እንደ መጀመሪያ መሄድ መውሰድ ባልችልም ያው እልክላችኋለሁ። እንደዚህ አርጌ ማለት ሊሊቀ እንደዚህ እናስራለን። ከዛ ሱቃችን ደውለን እነግራችኋለን፣ መታችሁ ትወስዳላችሁ። እና ያልቆ ነበር ያልኳችሁ መጥለቂያ መጥቷል። ያው ቀይ መጥለቅ አልነበረም አሁን መጥቷል። ያው ቀይ መጥለቂያ መጥቷል። የሚፈልጉ ለአባቶቻችሁ ሻሽ የምትፈልጉ እንደ ስማርት ሻሽ አለ። አንድ ሺህ አምስት መቶ ብር የዱባይ ሻሽ እንደታች ቀዩ ማለት በጣም ሁሌ አይገባም። የምትፈልጉ እዝዝ እዝዝ አድርጉ ይላችኋለሁ እና አሁን አሁን ካላጼን ካስተካከልኩ ለራሴ ወደ ገበያ የሚፈልገውን ሸምቼ ወደ ቤት ሄጄ ሸርባዬን ገና ሰራለሁ ኦ ማይ

በጣም የሚያማምሩ ስማርት የሆኑ መጥረቦች አሉ። አዘዤ ደወሌ ቁጥሩ አይፈውሻንኪ ያንኪ እኔ ጥግረ መንገደን ያው፣ በመጣሁበት እያሳየው ነው። እኔ ብዙ ጊዜ ላይቭ አሳየኝ አስመረጭ የምትሉ እኔ ቤት ውስጥ ራሱ ብዙ ነው ስራ ሰራተኛ ያለኝ ሱቅ አልቀመጥም። ገባችሁ? እዚህ ሱቅ ገበያ መሀል ስለሆነ እዚሁ ነው የሚሸጠው እንጂ ኦንላይን ላይ እኔ ቁጭ ብዬ በላይቭ ምናምን አልሸጣም። ለዛ ነው ይኖ ደርሰን እና እዝዝ እዝዝ አድርጉ እላቸዋለሁ ማሻአላ ሲያማሙ እና የ7000 ብር ድሪያ ደግሞ ቤት አለ ቤት ወስጃለሁ። እዚህ ተሽጮ አልቆ ነው ይሄ እንዳለ። አምስት 5000 ብር ነው እንዳለ እንዳለ። ስለዛችን ተገዘት ተገዘት። አሁን ደግሞ ፍሬሽ ቅቤ እንገዛለን። ከዛ መጨረሻ ቪዲዮ ከኔ ጋር ፈላይክ ከኔ ጋር ወጥ ከመጨረሻ አሁን ደሞ አጋጣሚ ሲያ ልቶስ ትንሽ አውቆ እኮ እኔን ልገዛ ነው ሞራል ይገባ ነው። ሌላ አይደል እ ለላጤት ይመቻለች እንጀራ መጋገር ይቻላል። ቪዛ ምናምን መስራት ይቻላል። በጣም ውድ ነው። አስራ አምስት ሺህ እያለ ነው። ወላሂ ቀንሶ አይሸጠኝ፣ ቀንሶ አይሸጥ ወላሂ እ መንገድ ላይ እያለፍኩኝ ማለት ነው፣ ትዝ አለችኝ እኝች ነገር። ከመጀመሪያው ለቪዛ ምናምን በጣም ፈልጋት ነበር። እና አሁን ሰፈር እየትኩን በቃ አሁን ደግሞ የቀሪ ፉንፉናችን ለክ ያረጋች እስከ መጨረሻ ከኔ ጋር ነው የሚጣዳን። የቅድሙን ስቶቭ ተገዛ። እህ ሁሉም ነገር አለ ለባላ ያለው የሚሉ ፍሪጅ ዳቦንት ነው ቲቪ ስታን ቲቪዎች የፈለጋችሁት ነገር አለ። ንገረ ድራሻኔ እግረ መንገድ አንዱ ሰው ቢመጣ ራሱ ከማወጣ እህ ኑር መስጂዱ ጋር ኑር መስጂዱ ጋር አደባባዩ ጋር አደባባይ ወደዚህ ሺሚ ሞባይል አጠገብ ላይ ይገኛል እና እየመጣችሁ ተጎበኙ ይላችኋል። እኔ አጋጣሚ እግረመንገዴን አሪፍ አሪፍ እቃ አግኝቼ አንድ ሁለት ነገር ለራሴ እንደወሰደ እግረመንገዴም ማለት ነው። ይሄ ዳቦ መጋገሪያ ይሄ ሾርባ ጤጅ ያለው አሁን እንደመጣውኝ ማለት ነው ምክንያቱም ሰዓት የለም። ከደረስኩኝ የሳምቦሳ ሰራ አለው። እና ቤተሰብ ከሀያ ሺ በላይ የጨረሰውን አስቤዛ ላሳያችሁ ነው። አን ሁለት ወይን የበላቸው፣ ሀያ ሺ ሀያ ሺ ብር የገዛሁትን አስቤዛ አሳያችኋለሁ። ኑሮ ወደ የት ነው ግን እየሄደ ያለ? ወደ ጣራ ጣራ ደርሷል። ግን የት ሊደርስ ነው? የማቆሚያው የት ነው? ቆይ ኑሮ ውድነቱ፣ አረ፣ ተው ተው፣ እባክህ ለምስኪኖች አስብላቸው። ተው ተው፣ ለሚስኪኖች አስብልን፣ አረ ተው። እና አሳያችኋለሁ፣ ሀያ ሺ የጨረስኩን ይህን አስቤዛ። ጉድ ጉድ ጉድ ያስብላል። የሀያ ሺ ብር አስቤዛ ነው ማሳያችሁ። በላይክ ነው እስከ መጨረሻ ስ ጉድ ካስባለ ምንድን ነው ጉድ የሚያስብለው። ወይኔ ባላቸው ወይ የበላቸው አስራ አምስት ሺህ ብሩማ ይሄ ነው። አልሀምድሊላህ ምንይይ ሪ እቃ ስትይዙ ብዙ ብር ብታወጡም ችግር የለውም። ለላጤ ምርጥ ናት፣ ለላጤ ምርጥ ናት ግዙ ማለት ነው። እንጀራ ይጋገራል ቪዛ አሁን ጊዜ ካገኘው ሾርባ ከበሰለ ጊዜ ካለ ስቲንጋ ግራለን ሳምቡሳ ቂጣ በጣም የሚችው ነው። እንደው በተለይ ለሳምቡሳ ቂጣ ተገላገልኩ። በመጥበሻ ከሚለፋ ተገላገልኩ። ወደ ብዙ ሳምቡሳ አስቆርጣለ። አሁን ደግሞ ስድስት ሳምቡሳ የሚያስቆርጠውን አንድ አምስት ወይ ተደርድሮ ባንዴ ስድስቱን በአንዴ ባንዴ ቢጠቀልልኝ አስባችሁት በጣም ብዙ አሳምሶ በአንድ የተሰራላችሁ ምጣድ፣ እናት ምጣድ ጊዜ ጊዜ ጊዜ ምርጥ ነው። እኔ በኦንላይን ሲያይ ነበር ማለት ነው። በኦንላይን ሲያይ ነበር 11 ሺህ ነበር። ያን ላስመጣ ላስመጣ ከአዲስ አበባ ኦንላይን ላይችን እያልኩኝ ደውዬ ጠይቄ 11 ሺህ ብሎ ነበር። አሁን ቀን በቀን እቃ ይጨምራል፣ አይገርም። አሁን 15 ሺህ ሆነ። እናት ምጣድ ፒዛ ለመጋገር እንደዚሁም እንትን ይሄ ፈጣር ትናንሹን ይሄ እንትን ምንድን ነው የሚባለው? ይሄ በእንቁላል እንትን የሚሰራው እላው ለማርም የደፋበት ምን እንደነሱ ነው፣ መሀላ መሀላ ነው የምንለው። መሀላ፣ ቪዛ፣ እንጀራ ሁሉም ነገር መጠቀም ትችላላችሁ። በጣም ምርጥዬ ናት። እናት ጓዳ የእንጀራ ሙጣል፣ እናት ጓዳ ምርጫችሁት ይሁን። ተጠቅመን ትንሽ እንጀራ ሲፈልጉ ከሱቅ እንጀራ ከመግዛት ይሻላል። አራት አምስት እንጀራ ስትፈልጉ እንዲያርግታችሁ መብላት ትችላላችሁ። ቀላል ነው፣ በዚህ ማለት ነው። ትልቁን ሲገዛ አሪፍ ነው። ምንድነው መቶ ሀምሳ ብር ሎሚ ጉድ ነው ያገርምም። ሶስት አምስት ብር ነው። ሌሞን ነው። ሾርባ ላይ ስለምትጠቃስ ጋር ሁለት ኪሎ ቅቤ፣ ሁለት ኪሎ ፍሬሽ ቅቤ የቤት ቅቤ ማለት ነው። ገዛሁኝ የቤት ቅቤ። ከዛ ሻኖ ቅቤ አንድ እንትን አለኝ ገበታ ያለኝ አንድ ላይ አርግቼ አነጥራለሁ። አነጣጠሩም ደግሞ አሳያቸዋለሁ። ለረመዳን ቪሎግ እንትን ማለት ነው የኢድ ቪሎግ ስሰራ ይህን አነጥር በአንድ ላይ አሳያቸዋለሁ። ሁለት ኪሎ ቅቤ ከዘ ገዛውኝ

ይሄ ነው እስቤዛችን። ይሄ ነው ይሄ ነው እንግዲህ የውጭ አልሀምዱሊላህ። አሁን ሰዓቱ ማለት ነው ካልሄደ ኢንሻላህ ሲጋግር ላለ እዛ ደግሞ ሌላ ጊዜ እንጀራ እየገገርኩኝ አሳያችኋለሁ። የሚጣደውም ማለት ነው እየወደታችሁ መግዛትም ትችላላችሁ። እኔ ጋር የቀኑ እየጨመረ ስለሆነ አያሳምንም። ግዙ፣ ደውሉልኝ ወይ እገዛላችኋለሁ የእንጀራ ምጣ በማንኛውም በሰው ቆጣሪም ትሰራለች። በማንኛውም ማብራት ኃይል አይፈልግም፣ ችግር የለውም። እና ይሄው ሀያ ሺህ ብር የጨረሻ አስቤዛ በቃዬ ነው። ሀያ ሺህ ብር፣ አስራ አምስት ሺህ እቺ ያዘች፣ ይሄ ደግሞ አምስት ሺህ አያቸው። ወይኔ በላቸው አያስብልም? አሁን ይሄ ወይኔ ብላ ዋና እኔ እገርሞኛል። አላህ ይረዝቃቸው። ለምስኪኖች ምን ያሰብኩት ብር ሌላ በአንሳት ኬት ነው እምጥቶ ይሄን የሚገዛው አዝባችሁ ተ ኑሮ ውድነቱ በጣም ጣረውጥቷል፣ ግን አልሐምዱሊላህ ዋና ጤና አይኖር ምንም አይደለም።